ይስማው ሁሉም ሰው ይስማው። የቀድሞ ስሜ ታምራ ዘገየ ነው የሚባለው። የተወለድኩት ያደግኩት ጎጃም ነው። አካባቢው ይታወቃል፣ እንደው ማለት ይሄ ማርቆስ፣ ደብረ ማርቆስ አካባቢ ዙሪያ እሱ ነው ዞናችን። ብቻ ባጭሩ አሸድ የሆነበት አካባቢ ነው ያደግኩት እስልምና በጣም ጥላቻ ጥግ የደረሰበት ለስልምና ጥላቻ ጥግ የደረሰበት አካባቢ አደግ ነው አልহামዱሊላህ አላህ ደግሞ የፈለገውን ያደርጋል እንግዲህ ከዛ አውጥቶን እኛን ይህው ስልምልም አርጎና አለልሻለሁ እኔ በእርግጥ አባቴ ቄስ ነበር በይ አባቴ ቄስ ነበር እኔ ቄስ ማለት ቄስ ነው ስልሽ እኔ ደግሞ ቤተክርስቲያን በትክክል ውስጡን አቃለሁ ማለት አልችልም አባቴ ቄስ ነው። ጠንካራ ቄስ ነበር የነበረው አባቴ። እኔ እስልምናን ማወቅም ከማወቅም አልፎ ልገባበት የቻልኩት አዲስ አበባ እንደማንኛውም ሰራተኛ እንደማንኛውም ልጅ ጠፍቼ በሚል ደረጃ መጥቼ አዲስ አበባ ላይ እዚህ ከመጣሁ በኋላ ነው። ወደ አዲስ አበባ ከመጣሁ በኋላ ነው እስልምናንም ያወቅኩት። እኔም አላህ የወፈቀኝ እዚህ ከመጣሁ በኋላ ነው። እዛጋ ነገሮቹ ደግሞ አሁን ከዛ በኋላ ነው አሁን ስለ ክርስትናውም እንደው ከገባሁ በኋላ ነው በትክክል ያወቅሁትን ማለት እችላለሁ። ግን ሳላቀው ሳላቀው ሁለቱንም ሳላቀው እኔ ቀጥ ያለ መንገድ ላይ ያለሁ መስሎኝ ለእስልምና የነበረ ጥላቻ ከባድ ነበር የነበረው። ስለዚህ ይህን ይመስላል በዝ አሁን በእንትኑ ደረጃ ማለት ነው እንጂ እኔ አሁን ቄስ ነኝ፣ አባቴ ቄስ ነው። እኔም ይሄን ያላቃለሁ የምለው ነገር የምራመደው የለም። ማለት የሚያቀኝም ሰው በብዛት በሚያቀኝ ሰው ስላለ። በዛ ደረጃ የለውም ለማለት ነው። አዎ በትክክል እምልሽ ማለት ሃይማኖት እንዳለኝ አውቃለሁ፣ ግን በንጽጽር ደረጃ ግን ቦታ ይሄ ነው ይበልጣል ያ ይበልጣል የሚለው ደረጃ ላይ በፍጹም እንትን የለውም። በሃይማኖት ደረጃ እኔ ኦርቶዶክስ ነኝ ክርስቲያን ነኝ ብዬ አምን ነበር የነበረው። መጥቼ አዲስ አበባም ከመጣው በኋላ እኔ የሰለምኩት እንዳልኩሽ አሁን ከ2002 ነው እኔ የሰለምኩት። አዲስ አበባ የገባሁ ደግሞ 2004 ነው። ከ2004 እስከ 2002 ድረስ ለ6 አመት እንደውም ጠንከር ባለ ደረጃ ቤተክርስቲያን እመላለስ ነበር የነበረው ማለት ነው ዓመተ ምህረት ወለጋ መስጊድ። በነገራችን ላይ ኮንስትራክሽን ውስጥ ነው የምሰራው። አጋጣሚ ሆኖ ስራይ አሁንም ድረስ መስጊዶች ነው የምገነባ ያለሁት። በዛው ታዩኛላችሁ፣ ይቀጥላል እሱ እና ከ95 ጀምሮ እስካሁን ድረስ ብዙ መስጊዶች ገንብቻለሁ። በኩፍር ላይ ያለው ራሱ ወደ 14 መስጊዶች በኔ እጅ አልቀዋል፣ ተገንብተዋል። እና የመጀመሪያ ጥያቄ የሆነብኝ ወለጋ ላይ 95 ዓመተ ምህረት መስጊዱን ጨርሰ ነው እና እኔ የምጠብቀው ነገር ነበር በተለይ ይሄ ሚንበር አካባቢ ላይ የአምፕሊፋየር መቀመጫ፣ ይሄች ስቴጇ ላይ እዛ ጋ የሆነች ኪስ ነገር እንሰራለን፣ አሁንም ድረስ በተመሳሳይ እንሰራለን። እዛች ቦታ ላይም የሚገባ ነገር ጠብቅ ነበር ማለት ይሄ፣ በአምልኮ ደረጃ በሚባል ማለት ነው። አጋጣሚ ሆኖ ገጠር ነው መስጊዱ፣ ምንም ነገር የለም። ለካ ለወደፊት መብራት ከመጣ ለአምፕሊፋየር መቀመጫ ተብሎ ተዘጋጅቶ መቀመጥ ስላለበት ነው የተሰራ የነበረው። ተዘጋ ማለት ነው፣ ቦታው ተዘጋ። መብራት የለም። እንደዚሁ ዝም ብሎ በኖርማል በሎካል ድምፅ ነው የሚሰራው። የማን ነው የሚሰገደው እዛ ቦታ ላይ ጥያቄ አቀረብኩኝ። ይሄ ለምንድን ነበር የተሰራው? ለምን ይዘጋል አልኩኝ። አይ ይሄ ምናልባት ወደፊት መብራት እዛ አካባቢ ላይ ከገባልን እዚህ ጋር ለመስገጃ የሚሆኑ እቃዎች የሚገቡ እቃዎች አሉ፣ ለነሱ ማስቀመጫ ነው። መብራት የለም፣ አሁን ተዘግቶ ነው የሚቀመጥ የሚል ነገር ነገረኝ፣ ማሙ ማለት ነው። ከዛ በኋላ ምንጣፍ ተነጠፈ መስጊዱ። ያ እኔ እንደፈለግኩ የምወጣበት ምገባበት የነበረው መስጊድ እንግዲህ ጫማ ወይም ከነጫማ መግባት አይቻልም፣ የውዱ ስርሃቱን አናቅም እንዳንገባ ተከለከልን ማለት ነው። ያም ሆኖ ግን ጉጉት ነበረኝና በመስኮት አንገቴን አውጥቼ ሳይ ጥያቄ የሆነብኝ ልጆች ቀድመው አዲስ እንደመሆኑ መስጊዱ፣ ልጆች ቀድመው አወል ሰልፍ ያዙት ማለት ነው። ልጆች ቀድመው አወል ሰልፍ ሲይዙ ያ ጥያቄ የሆነብኝ ምንድነው ጉዱ? እንዴት ነው? የትልቅ ሰው የትንሽ ሰው የሚባል ነገር የለም እንዴ? ይሄ ነገር እንዴት ነው የሚለው ራሴ ጋር መሟገት ጀመርኩ ማለት ነው። ጠብቄ ልክ ሲወጡ እንዴት ነው የልጆች የህፃናት ትልቅ ሰው ምና የሚባል ነገር የለም ወይ ይሄ ቦታ ሁሉም ሰው ገብቶ አይ በቃ ባጭሩ ምንም ነገር የለ እዚህ ጋ መስጊድ ከተባለ ቀድሞ የገባ ነው ቦታውን። ወደፊት ተጠጋ ወደኋላ ና የሚባል ነገር የለም። ቀድመህ ትይዛለህ። ከዛ በኋላ በቃ ባለበት ሰግደህ ትወጣለህ። እሺ ስትሰግዱት ስዛጋ ምንም ነገር የለም። ይሄ ነው በዚህ ለዚህ ምናምን የሚባል ነገር የለም። በቃ ምንም ነገር የለም። በቃ አላሁ አክበር ይባላል ተሰግዶ ይወጣል። አዛን ይባላል ተሰግዶ ይወጣል። ይሄ ጥያቄ ሆነብኝ። ግን ይሄ ጥያቄ ሲሆንብኝ፣ አሁንም እነግርሻለሁ እንትኑ እሰልማለሁ የሚለው እንትኑ በፍጹም የለም ውስጤ። በፍጹም ማለት እኔ ዝም ብሎ እንደ ስለ ደነቀኝ ነገር ወይም ደግሞ ስለ ገረመኝ ማወቅ ስለፈለኩ እንጂ እሰልማለሁ፣ ሃይማኖትን እቀይራለሁ የሚለው ነገር የለም። በዛ አጋጣሚ ግን እንደው በህይወት ካሉ ቢሰሙኝና ብንገናኝ ደስ ሲለኝ ነበር። ሁለት ልጆች ወላ የወሎ ልጆች ናቸው። ሁለቱም ሰይድ ሰይድ ይባላሉ። አንድ ቤት ነበር የምናድረው። አንድ ሰፊ ክላስ ኮንትራክተሩ እንትን ብሎልን እዛ ነበር የምናድር የነበረው። ሱቢ ሰላት ሰግደው ወላሂ፣ ሱቢ ሰላት ይሰግዱና ፎጣ የነሱን ፎጣ በላይ ላይ አንጥፈው ጠዋት ቁርአን ይቀሩብኝ ነበር ላይ አለኝ ይሄ ልጅ ኢንሻአላህ ምን አንደ አላህ ቢወፍቀው ብለው ላይ የራሳቸውን ፎጣ በኔ ላይ ያለብሱኝና ቁርአን ላይ ቁጭ አድርገው ይቀሩብኝ ነበረ። ሲቀሩብኝ እሰማችኋለሁ፣ ግን እንደማይሰማ ሰው ሁኜ ተኛ ነበረ። እየሰማኋቸው እንደማይሰማ ሰው ሁኜ ተኛ ነበር። ብታምኝም ባታምኝም በህፍዝ ማን ነው በህፍዝ ደረጃ እስከ አማ ድረስ እነሱን ሰምቼ ይዤው ነበር ሙሉ በሙሉ እና ጥያቄ ሆኖ ያ ነው ከዛ በኋላ ቀጠለ መስጊዶች ቀጠልን ወደ የመጨረሻ የሚሆነው አሁንም ትልቁ ጥያቄና የመጨረሻ ደግሞ የሆነብኝ ወደ ድላ የምትባል አገር ከሐዋሳ አልፎ እዛ አካባቢ አንድ መስጊድ ሰራን 96 አመተ ምህረት እሱ እዛ ጋ ይሄ ነገር የሚንበር ቴሌቪዥን ላይ በነገራችን ላይ ቀርቤ ተናግሬያለሁ እንደው ለናንተ ያው ካልሰማችሁት በአዲስ መልክ ስሙት ነው እንጂ። እዛ ጋር አቅርቤ አቅርቤ ያለሁ ማለት ነው። ግን ደስ ይላል። የበድሩ ጉዳይ ነው። በድሩ የሚባል የኔ ስጦታ፣ የኔ የሰጠኝ ስጦታ እስልምናን የሰጠኝ በድሩ ነው ማለት እችላለሁ። አላህ እንዳለ ሆኖ፣ ያ ስጦታው ካላህ ነው፣ ግን ሰበቡ በድሩ ነው። በደንብ ነው እንጂ የምሰራው ባለሙያ ነኝ፣ በጣም ባለሙያ ነኝ፣ እሰራ ነበር በደንብ በድሩ ያዋሳው ነገርኩሻለሁ። ከበድሩ ጋር አብረን እየኖርን ረመዳን ደረሰ። የመጀመሪያ ረመዳን ስሁር ተነስቶ ሲይዝ አብረን ስለነበርን ተነስ አብረን ብላ፣ እኔ አይበላኝም ማለት ሌሊትም ስለሆነ እስኪ ምናምን ይለኝና ተነስተን አብረን በላን እልሻለሁ። ከዛን በአገር ቤት በዚህ በአራዳ ቋንቋ በሚባለው ይሄ ሼም ወይም ደግሞ በእኛ በአገር ቤት እሉንታ እሉንታ የምንለው ነገር አለ። በሉን ታትሞች አለሽ እና በድሩን ከኔ በላይ ወደዋለሁ ብል ማጋነን አይሆንብኝም በቃ ግን ሙስሊም በመሆኑ ደግሞ በጣም ነው የምጠላው በጣም ነው ሙስሊም በመሆኑ እንደዚሁ በወንድምነት ደግሞ በጣም ነው ወደው ስለምወደው ሱር ተነስተን ስንበላ አብረነው በላን አብሬው በላው ቀን እኔ ሄጄ መብላት ነበረብኝ። ሙስሊም አይደለሁም፣ ሻሃዳ አልያዝኩም። ለበድሩ ብዬ እኔን ውሃ እየጠማኝ እኔን እየራበኝ በድሩንም በዚህ ልክ ነው የበድሩም አሁን በድሩ ጋር ያለው የሚለው ነገር ውስጤ ስላለ በፍጹም አልበላም በድሩ ሲበላንም በላ ብዬ የመጀመሪያው ቀን ዋልኩ። እያልኩ እየለመድኩት መጣሁ። ረመዳን ሙሉን ጾምኩት ማለት ነው ረመዳንን ሙሉን። ሸዋል አራት ቀን ጾምኩ ሁለት ቀን ሲቀረው ፈታሱ ማለት ነው። በቃ ይበቃል፣ ተው፣ ይቅርብሃል። አልተ ሻዳ ያዝከ፣ አልሰገድክ ስለዚህ ይቅራል። እኔ ላንተ ብዬ ነው እኮ ማድረግ ይሄን ሁሉ አደርገው ላንተ ብዬ ነው። መጨረሻ የመስጊዱ ኢማም ይሄን ያውቁ ነበር ሸሻሚ ሊባል አሉ። እሳቸው በድሩ ይሄን ልጅ ስለም እንዳትለው፣ ስለም ካልከው ጥሩ አይመጣም። አንተ ዝም ብለህ ራስህን ጥሩ የሆነ አክላቅህን አሳየውም እና መንገድ ዝም በቃ ጥሩ ጥሩ የሆነ ነገር ብቻ ሳይየው እንጂ ስለም ካልከው ትጣላላችሁ የሚለው ነገር ነግረው ኑሮ አለ። በድሩ በድሩ መጨረሻ ላይ እንትኑ ማለት አልቻለም። በቃ መናገር ስላለበት ፈለገ። እኔ ምልህ፣ ለምን አንተ ጥሩ ልጅ ነህ፣ ለምን አሰልምም አለኝ። አለሁ እንግዲህ ከዛ በኋላ ጉድፈላ? የሀገር እንትን ደረደርኩበትና፣ በቃ እናንተ ከዚህ በኋላ ተለያይተናል፣ አለ እኔ እኮ የምወድህ ልሰልምልህ አይደለም ወንድሜ ስለሆንክ ነው፣ በወንድምነት ነው እንጂ የምወድህ ሙስሊም ልሆንልህ አይደለም። በል እናንተ ከዚህ በኋላ የለንም። ለስድስት አመት ልብ አድርጊ በደንብ እዚህ ጋር ከ96 እስከ 2002 እኔና በድሩ እንደዚሁ ከርቀት ወይም ደግሞ በሆነ አጋጣሚ ምናም እየተገናኘን ምን እያለን ተለያየን ማለት ነው እኔና በድሩ በዛ የተነሳ እኔ እስከ 2002 ድረስ ባህለኛው የቤተክርስቲያን በቃ አክራሪ አበደ፣ ሁሉ እስኪ ድረስ የሆነ አፍቅሮ ነው። ሁሉ እስኪ ድረስ ማታ 11 ሰዓት ከሆነ ቤተክርስቲያን ነኝ፣ ጠዋት ሱቢ በሱቢ ሰዓት ቤተክርስቲያን ነኝ። መጨረሻ ላይ አንድ ቀን ሱብሃንአላህ፣ ወንደላጤ ነኝ ገብርኤል የሚባል ቤተክርስቲያን ዓለም ባንክ አካባቢ ነው። እዛ በኮልፌ ቀራኒዮ አካባቢ ወንዙ ወንዝ አለ። ከቤተክርስቲያኑ ጎን ልክ እሱ ልሻገር ስር ወንዝ ጫፍ ላይ ስደርስ አይበቃህም የሚል ነገር መጣብኝ። ማንም ሰው የለም ከጎኒ ሱብሃንአላህ። አይበቃህም፣ እንዳንተ ልጅ አይበቃህም። ማነህ? ምንድነህ? ከራሴ ጋር ማለት ነው ሙግት። ዞርኩ፣ ምንም ነገር የለም። ምን ልሁን እሺ ስለማለኝ የበድሩ ድምፅ ነው ጆሮ ይለኝ የመጣው የ96 የበድሩ ድምፅ ስለማለኝ፣ ወላሂ ብዙ ጊዜ እኔ ዞርኩ ዞርኩ የቆምኩበት ላይ ዞርኩኝ፣ ምንም ሰው የለም። ከዛ ዞርኩና ወደ ቤት ሄድኩኝ። ቤት ጄ ብዙ ያው እንደምታውቂው አንቺ የነበርሽበት ነው የነበርንበት ነው አማልክቶች ግርግዳ ላይ ብዙ አማልክቶቹ ለጣጥፍ ያለው ምን ብያለው እነሱን ቀስ ቢያወጣ አውራረድኩና ቦታ ቦታ ሰጃቸው። ቀጥታ ወደ አየር ጤና የሚባል አንሳር መስጊድ የምታውቂ ከሆነ ወደዛ ሄድኩኝ። ሲሄድ እዚህ ጋር ነው እንግዲህ ስብሐንአላህ፣ ስጦታ የሚባለው እንግዲህ ይሄ ነው። በድሩ ምን ያህል አስቦልኝ እንደነበረና አላህ ከልቡ ከልቡ አስቦልኝ የነበረን መሆኑን እና በመጨረሻም ደግሞ እሱንም እኔንም በሀያት አቆይቶን ይህን ደስታ እንዲያይ አየር ጤና መስጂድ በሩ ላይ በላይኛው በር ልክ ልገባ አንድ እግሬን ሳስገባ በድሩን በሩ ላይ ቆሞ አገኘሁት። ይሄ والله ما انا امنت ነው ይመስልሽ፣ ማለት በቃ የማይታመን ነገር ነው ይመስለው። ከዛን እንዲህ አንተ የልገባ ነው አለኝ። ልሰል ማልኩት፣ ደነገጠ። ጠብቀኝ፣ ይዛለኝ ጠብቀኝ እዚህ ጋር ጠብቀኛል። እሺ አልኩት። ሄደና ልብሶች ምናም ቲሸርት ምናም እሱን ይዞ መጣና ና ሻውር ሰድ ብሎኝ ሻውር አስወስዶኝ ይዞኝ ገባ። 12 ሰዓት አካባቢ ነው ገባሁ። ሻድል ለጢፍ ይባላሉ አየር ጤና ላይ። በሳቸው ሻሃደ ያስኩኝ። በሳቸው ሻሃደ ይዤ እዛው እስከ መግሪብ ቆየን። መግሪብ ሰገድን። ቤቱ ወደ ብስራተ ገብርኤል አካባቢ ነው። እና የሆነች ወያኔ ዲክስ መኪና ገዝቶ በወቅቱ ብርቅ ነበረች በጣም ተደስቷል። በቃ ደስታው ከልክ በላይ ሆኗል። መግሪብን ሰግደን ወደ ብስራተ ገብርኤል እየሄድን ቶታል አካባቢ ስንደርስ ትላክስ እያረገ ነው። አዛርዳ ብርቱ ልቅ ውጥ እያደረገው ነው። አንድ ትራፊክ እንዲህ አንተ ምን ሆነህ ነው? ምንድን ነው ምናምን አለውና አደባባይ ጓዝ ነበር አካባቢ በቃ መታሰር አለብህ ያኔ ደግሞ እንዳሁን መንጃፍቃን ምናምን አልነበረም። መታሰር አለብህ ብሎት መኪናዋን ንዳ ብሎት አለውና 18 ወስዶ ነው ኮልፌ 18 ወስዶ አስራት ቅዳሜ ቀን ነው እሰር። ምን አገባህ? እኔ ደስታዬ ነው፣ ምንም አልነግርህም። ማድረግ ያለብኝ አድርጊያለሁ። ያለው መኪናውን እሰረው፣ ሰኞ አውጠዋለሁ አለው። ተያይዘን ሄድን። ሄደን አስገባት መኪናዋን፣ አስገብቷት ልክ ስንወጣ ድልድዩ ጋር የእግረኛ ድልድይ መሻገር ያለ እዛ ጋ አንድ የላዳ ሹፌር ሙስሊም ነው፣ እዛ ጋ ቁሟል። እምልህን ታደርጋለህ? እምትለውን ብር እሰጥሃለሁ አለው። ምንድን ነው አለው

ልክ ስንደርስ ቤት ስንደርስ፣ ወንድሜ ባአላህ አለው፣ እስኪ ማለት ያንተ ምንድነው? ምን አይነት ደስታ ነው ያጋጠመህ? መቼም ሀዘን አይደለም፣ ደስታ ነው። ስለዚህ